ይበድናል አረ፣ ቲና ተረጋጊ። ቆይ እንደምታስቢው አይደለም። ከአንቺም ብሶ ተረጋጊት ያለሽ እንዴ? ቆይ እንዴት ብታስቢው ነው? ስታስጠላ ኦኦ፣ አንቺ ትቆያለሽ መሰለኝ። እንደ ነው እያናገሩሻል እንዴ? ምን አይነት ንቀት ነው? ወይኔ ቲና፣ ወይኔ ካሌብ፣ ተጫወትክብኝ። ጭራ ምን እያደረጋችሁ ነው? አብዳችኋል እንዴ? ተላቀቁ እንዴ! ብንቀኝ ውጣልኝ ከቤቴ። አይሆንም። ጋር ተረጋጋ፣ በሉ ቁጭ በሉ። ትሁት ክፍል 34 ትሁት በክፍል 33 እንደተመለከትነው ቲና አሁንም የቤት ሰራተኛ እንደሆነች ቀጥላለች። በሌላ ጎኑ ዳኒ ካሌብ ኤደን ሊቀማኝ ነው በማለት ስጋት አድሮበታል። በዚህም የተነሳ እንግዲህ። ካሊብን ለማነቅ ግብግብ እየፈጠረ ይገኛል። በዛሬው ክፍል ምን ይፈጠር ይሆን? ሰላም ጤና ስጥልን ውድና የተከበራችሁ የፋሚሊ ዩትዩብ ተከታታዮች በያላችሁበት ሰላማችሁ ብዝት ይበል። ዛሬም እንደተለመደው በትሁት ድራማ ተመልሰ ምትናል። ለቻናላችን አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁንም በኮመንቱ ላይ ያስቀምጡልን። ክፍል 34 እነሆ ዳኒ አሁን ላይ በጣም ተጨንቋል። የካሌብ አባት ብሩን ይሰጠኛል ወይስ አይሰጠኝም እያለ እየተጨነቀ ነው። በሌላ ጎኑ ኤደን አሁንስ በቃኝ እባክህን ውሳኔ ወሰን እያለችው እያስጨነቀችው ነው። በሌላ ጎኑ ቲና አሁን ላይ ይቅርታ እንዲያደርጉላት የካሌብን አባት እየጠየቀች ነው። የካሌብ አባትም እየቀለድሽ መሆን አለበት እኛን እኮ ከቤት ልታስወጭር እየሞከርሽ ጀግና ነሽ እያለት ነው። አዎ ተሳስቻለሁ፣ አጥፍቻለሁ እባክህ አባ የቅርታ አድርግልኝ። ደግሞ እኮ የልጅህ ሚስት ነኝ እያለች ነው። ኧረ እባክሽ በማለትም ከተብሎ ስቀውባታል። ቲና አሁን ላይ ምን ማድረግ እንዳለባት ግራ ገብቷታል። በሌላ ጎኑ ደግሞ የኤደን ነገር ፈተና ሆኖባታል። ኤደን እዛ ቤት መመላለሷን በሌላ ጎኑ እንግዲህ ዳኔም አልወደደውም ምክንያቱም ካሌብ ሚስት ላመጣ ነው እያለ ስለሆነ እሷን ነው ብሎ ስለተጠራጠረ ይመስለኛል። ለዚህም ነው እንግዲህ ዳኒ ከካሌብ ጋር ግብ ግብ ነው የፈጠሩት። ካሌብን እና ዳኒ ተናቀው በነበሩ ሰዓት የካሌብ አባት ድንገት ደርሰው አስጥለዋቸዋል። ዳኒም በጣም ይቅርታ ድንገት ሳላስበው ተናድጄ ነው በማለትም ይቅርታ ጠይቋል። ካሌብ ግን በጭራሽ ከዚህ ቤት እንዲወጣ በማለትም ተናግሮ ነበር። ነገር ግን የካሌብ አባት በፍጹም ልጄ ተረጋጋ፣ ማንም ከዚህ ቤት አይወጣም፣ አሁን ይቅርታ ተጠያየቁ በማለትም ይቅርታ እንዲደራረጉ ጠይቀዋል። በዚህም እንግዲህ ካሌብ ተናዱ ቤቱን ጥሎ ዳኒም አባዬ ቅርታ አድርግልኝ ምን እንደማረግ እንኳን አላውቅም፣ በጣም ተበሳጭቻለሁ በማለትም እያላቸው ይገኛል። እሳቸውም ልጄ ተረጋጋ፣ እያረክ ያለው ነገር እኮ ስህተት ነው፣ ለምን እንደዚህ የምትሆነው እያሉት ነው። አባዬ እኔ ኤደንን በጣም አፈቅራታለሁ፣ እሷን ማጣት አልፈልግም። ኤደን ስለ ቲና ያለውን ነገር ካወቀ ችግር ይፈጠራል እያለ ነው እንግዲህ የካሌብ አባትም ልጄ ብልህና ጠንቃቃ ሁን፣ የሰው ልጅ እኮ ከዜሮም ጀምሮ ነገሮችን ማስተካከል ይፈቻል ይችላል። እሷ ከአንተ የምትፈልገው ንጹህ ፍቅር ነው እና ጥሩ ሴት ናት፣ እንዳታመልጥ እያሉት ነው። ዳኒም አዎ፣ እኔ እሷን ካጣው ሞታለው እያለ ነው። እንግዲህ በሌላ ጎኑ ቲና ካሌብ በተኛበት ወደ ተኛበት ክፍል ሄዳ እዛ ተኛለው በማለትም ጥያቄ አቅርባለች። እሱ ግን በጭራሽ ከዚህ በኋላ ለደቂቃ እንኳን ከአንቺ ጋር መሆን አልፈልግም፣ ሂጂና ሳሎን ተኝ ብሏታል። እሱም በፊት እኮ እንደዚህ አትለኝም ነበረ በማለትም እያለችው ነው። እሷም እሱም አረ እባክሽ ትቀልጃለሽ፣ ድሮ እኮ አይኑ የታወሮ ነበረ እንደዛ ያደረግኩትኝ፣ አሁን ግን በቅተሽኛል፣ አስጠልተሽኛል እያላት ነው። በዚህም የተናደደችው ቲና ተበሳይታት ራሳ ወጥታ አንስታ ወደ ሳሎን ሄዳለች። በሌላ ጎኑ እንግዲህ የካሌብ አባት ምን ማድረግ እንዳሰቡ እየነገሮችን በጥሞና እየተከታተሉ ነው። በሌላ ጎኑ ካሌብ ዳኒን እዛ ቤት ማየቱ የባሰ እያበሳጨ ነው። ያም ይመስለኛል እንግዲህ ነገሮችን እያጋጋለ ያለው ዳኒ። በሌላ ጎኑ ገንዘብ አለማግኘቱ እያብሰለሰለ ይገኛል። ኤደንም እባክህ ይበቃሃል፣ ከዛ ቤት እንድትወጣ ፈልጋለሁ በማለት ጥያቄ ታቀርብለታለች። እሱም እኔም ከዛ ቤት አቆሜ ግርሽን እፈልጋለሁ። በቃ አልፈልግም እዛ ቤት እንዳትመላለሽ አቲጂ ብሏታል። እሷም እንዴ ያስተዋወቅኝ እኮ አንተ ነህ ደግሞና አባዬ የጥሩ ሰዎች ናቸው ምን ብዬ ነው የምቀረው? በማለትም ጥያቄ ያቅርባልታለች። እሱም በቃ እኔ ስለማፈቅርሽ እዛ ቤት አትጂ እማጣሽ እየመሰለኝ ነው ካሌ ፍቅረኛ ይዤ እመጣለሁ ሲል አንቺን እየመሰለኝ ነው በማለትም እንግዲህ ስጋቱን ነግሯታል። እሷም አታውቅኝም ማለት ነው በማለትም እንግዲህ ያለውን ነገር ነግረዋለች። ዳኒም አባዬ አባዬ ኤደን ከዚህ ቤት እንድትቀር ባክ ነገራት ብሎታል። የካሌ አባት እንዴ ልጅ እኔ እኮ ትልቅ ሰው ነኝ፣ እንዴት ብዬ ነው እዚህ ቤት እንዳትመጭ ብዬ የምነግራት? ይሄ እኮ ነውር ነው እያሉት ነው። አባዬ ግራ ገባኝ እኮ ለዛ ኮ ኤደንን ማጣት አልፈልግም እያሉት ነው። እሳቸውም ልጅ ኤደንን አታጣትም። ኤደንን እንዳታጣት ግን ከዜሮ ጀምረ ነገሮችን አስተካከል። እሷ ብልህ ሴት ናት። ከአንተ የምትፈልገው ንጹሕ ፍቅር ነው ብለው እየመከሩት ነው። ሆኖም ግን ዳኒ ምክር ይጠይቃል ይወድቃል እንጂ የሰው ምክር መስማት አይፈልግም። በሌላ ጎኑ ቲና የኤደን እዛ ቤት መመላለስ አሁንም ሰላም ነስቷታል። ምክንያቱም የካሌብ ፍቅረኛ እሷ ስለመሰለቻት ነው። ለዚህም እንግዲህ ኤደን ወደ ክፍል ውስጥ ልትገባ ስትል፣ ድንገት ቲና በር ላይ ታገኛታለች። እንደ አጋጣሚ ካሌብ ሊወጣ ስለነበረ በር ላይ ይገናኛሉ። ቲናም ትታት ወደ ውስጥ ትገባለች። ኤደንም አባዬን ፈልጌ የነበረ በማለትም ወደ ክፍል ወደ ውስጥ እንድትገባ ጥያቄ ታቀርባለች። ካሌብም አዎ ግቢ እኔ ልትወጣ ነው አደለ? በቃ ከአባዬ ጋር ትንሽ ላውራው፣ በማለትም ቻው ተባብለው ካሌብ ወደሚሄድበት ይሄዳል። እሷም ወደ ውስጥ ገብታ ከካሌብ አባት ጋር ያለውን ነገር እያወራችሁ ነው። የካሌብ አባት ግን ልጄ ትዕግስተኛ ሁኚ፣ ነገሮችን በጥሞና ተከታታይ። አይን ሽን ግለጪ እያላት ነው ኤደን በጣም ተጨንቃለች ምክንያቱም የዳኔን ነገር አልጨበጥ እያላት ነው በሌላ ጎኑ እንግዲህ የዳኔ ነገር እያስጨነቃት ያለችው ኤደን ከቲና ትልቅ ፈተና መጥቶባታል ቲናም ዳን ኤደን ከቤት ወጥታ እየተሄደችበት ባለበት ሰዓት ነበረ ድንገት ከኋላ ይዛ አንቺ ከባሌ ጋር ምንድን ያለሽ ነገር እያለቻት ነው ከባሌ ጋር ምንድን ነው የምትፈልጊው ምንድን ያለሽ ነገር እያለቻት ነው ኤደንም ይቅርታ አንቺ እኮ እንደምታስቢው አይደለም እያለቻት ነው። ቲናም የመለፍለፏን ባህሪ እንደቀጠለ ስለሆነ፣ ኤደን ግን ይቅርታ አንቺ እዚሁ ትቆያለች መሰለኝ በማለትም ጥላ ትሄዳለች። ጥላ ስትሄድ ቲና በጣም ተበሳጭታ እንዴት ምን አይነት ድፍረት ነው ምን አይነት ጋጦጥነሽ ነው በቆምሽ በቆጉበት ጥለሽ የምትሄጂው በማለትም ትናደዳለች። ከዚህ በኋላ ነበረ ይህንን ነገር ዳኒ መጠየቅ አለብኝ በማለት ወደ ዳኒ ደውላ ዳኒ ከዳኒ ጋር ተገናኝተው ስለ ኤደን እንድትነግረኝ ይፈልጋለሁ በማለት እንጠይቀዋለች። እሱም ምንድን ነው የተፈጠረው ነገር ይላታል። ያለውን ነገር ትነግረዋለች። እረፊ ብዬሻለው የሰው ሰው አትናገሪ በማለትም ይለያያሉ። ከዚህ በኋላ እንግዲህ ኤደን ከዳንኤል ጋር ይገናኙ እና ቲና ያደረገቻትን በሙሉ ትነግረዋለች። በዚህ የተናደደው ዳኒ ወደ ቤት ሄድና እንዴት የሰው ሰው ትናገሪያለች? ምን አይነት ብልግና ነው እያላት ነው። እሷ ማን ነገረህ? እንዴት አወቅ? ትለዋለች። እሱም ቀለስ ሲያደርግና ሰው ሲያወሩ ሰምቼ ይላታል። ምን አናደደ ታዲያ በማለትም ጥያቄ አቅርበዳተች። ለምን የሰው ሰው ትናገር ያለሽ እረፊ ስትባይ አትሰሚሞ እያለች እያለ እየተናገራት ነው። ከዚህ በኋላ እንግዲህ ጥላት ወጥቷል። ቲናም አሁን ላይ ሌላ እቅድ ማቀድ አለብን፣ ነገሮችን እንዳጠበቅናቸው ይሄዱ አይደለም እያለችው ነው። ዳንኤል ግን ከዚህ በኋላ ምን ማድረግ እችላለሁ? ገንዘብ አጣሁ፣ ቤት አጣሁ፣ ምንድን ነው በዜሮ ያለሁት እያላት ነው። እሷም እኮ ለዚህ እኮ ነው እቅድ እና እቅድ እያልኩ ያለሁት ምንድን ነው ምን አቅደው እያላት ነው። ትሁት ስትል ትሁት እንደማትረዳንማ የታወቀ ነው እያላት ነው። እሺ ምን ማድረግ አለብን ብለው ሀሳብ እየተለዋወጡ ነው። እንግዲህ ቲና አሁን ላይ ምንም ነገር ማድረግ አልቻለችም። በዚህም እንግዲህ ካሌ በጣም ተበሳጭቷል። አባዬ ከቤት እናባራቸው እያለው ነው። አባትየውም ልጄ በእርጋታ ሁሉን ነገር መስራትና መገንትን ማለት አለብን እያሉት ነው እሱ ግን ከዚህ በላይ አልችልም እያላቸው ነው። እሳቸውም ልጄ ተረጋጋ ብለውታል። እንደ አጋጣሚ ካሌ ወደ ቤት ሲገባ ዳኔ ወርታች ሲወርድ መንገድ ላይ በር ላይ ይገናኛሉ። እንግዲህ ከዚህ በኋላም ካሌም ከዚህ ቤት ምንድነው የምትፈልጉት አትወጡልኝም እያላቸው ነው ዳኔም አባዬ ነው የቤቱ ባለቤት እሱ ውጡ እስካላለን ድረስ አንሄድም ብሎ ተናግሮታል ካሌብ በዚህ በጣም ተበሳይቷል ምክንያቱም ዳን የልብ ልብ የተሰማው አባትየው ቤቱ የራሱ ነው ብሎ ስላሰበ ነው ከዚህ በኋላ እንግዲህ ካሌ በጣም በመናደድ አባዬ ከዚህ በላይ አልችልም ብሎ ብሎ እኮ አንተም ጥገኛ ነህ አንተ ልታባረኝ አትችልም ብሎ አለኝ በማለትም ተናዶ ወደ መኝታ ክፍሉ ገብቷል የካሌ አባትም መኝታ ክፍል ገብተው ልጄ ማውረት አለብን ብለውታል ምንድን ነው የምናወራው የምናወራው አባዬ አንተ እኮ ማድረግ የምፈልገውን ነገር ምንም አልገባኝም። እኔ እኮ እነዚህ ሰዎች አናቴ ላይ ተቀመጡ እኔ ጭራሽ ጥገኛ ብሎ አለኝ እኮ ብለው ማለትም እየተና እንዴ፣ ልጄ ይሄ ቤት እኮ ያንተ ማለት ነው የእኔ ማለት ያንተ፣ ብለው የካሌብ አባት እያግባቡት ይገኛሉ። ካሌብ ግን በጣም ተናዷል። ምክንያቱም እኔ እዚህ ላይ በራሴ ላይ የማገጠች እያየሁ እንኳን ዝም ያልኩት እነሱ ምን አይነት ፍረተቢስ ናቸው፣ በማለትም እንግዲህ እየተናደደ ይገኛል። የካሌብ አባትም ልጄ ተረጋጋ፣ መረጋጋት ያስፈልግሃል፣ የምታረገውን ነገር በጥሞና አድርግ ብለው ከክፍል ጥለውት ይወጣል። በዚህ የተናደደው ካሌብ ኤደን ጋር ደውሎ ለመገናኘት ቀጠሮ ይዘዋል። እሷም በታዘዘችበት መሰረት በፍጥነት መታለች። ከመጣች በኋላ እንዴ ቶሎ መጣሽ ብሏታል። እሷም አጥብቅ ጉዳይ ስላልከኝ ነው። እስኪ ንገረኝ ምንድን ነው እያላት ነው። እሱም በባለፈው ቲናና ዳኒ እህትማማቾች አርለውም ያልኩሽ አስታወሹ? ብሏታል። አዎ ምን ተፈጠረ ታዲያ ብሏታል። ይችላል ብላ ትጠይቀዋለች። ካሌብም አሁን ላይ የምነግርሽ እውነታው ሳይሆን የደረስኩበትን ፍንጭ ነው የምነግርሽ። ስለዚህ በጥሞና አዳምጪ በማለትም ቲናና ዳኒ ፍቅረኛሞች ነው በማለትም እንግዲህ ተናግሯታል። ኤደን በዚህ ሰዓት በድንጋጤ ክው ብላ ቀርታለች። ሰላም እንግዲህ እንግዲህ ክፍል ሰላሳ አራት ና ይህንን ይመስላል። ቀጣይ ክፍል ምን ይፈጠር ይሆን? እውን ኤደን ታምነው ይሆን ወይስ ምን ምን ይፈጠራል? አባትዮውስ ነገሮችን አታበላሽ፣ በጥሞና ማድረግ አለብ ብለው ነበረ። ካሌብ ግን በብስጭትና በደመነብስ የሚያደርገውን አያውቅም። እውን ምን ይፈጠር ይሆን? ቀጣይ ክፍል የምንመለከተው ይሆናል። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ሀሳብ አስተያየታችሁን በኮመንት ላይ አስቀምጡልኝ። ለቻናላችን አዲስ ሲሆናችሁ ደግሞ ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። እወዳችኋለሁ። ኢትዮጵያ ሀገራችንን ሰላም ያርግልን። አሜን